በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የድንግል ማርያም የአስራት የበረከት ልጆች እንደምን ቆያችሁ? አሜን። በቸርነቱ የጠበቀን ለዚህችም ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ከዚህ ሰዓት በኋላ ባለን የተወሰነ ደቂቃ ከባለፈው ሳምንት የቀጠለውን ስለ ኃጢአት ትምህርታችንን የምንቀጥል ይሆናል። የባለፈው ጊዜ ላይ የኃጢአተኞች ዋና ማን ነው ብለን በሐዋርያው በቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ አራት ላይ ባለ መነሻ ኃይለ ቃል ተማምረን ነበረ። ዛሬ በሚኖረን ቆይታ የዚህ ክፍል ቀጣይ የሆነውን ደግሞ ትምህርት የምንማር ይሆናል። አምላካችን በጉባኤያችን መሀል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሆንልን። እንግዲህ እስካሁን ስለ ኃጢአት በምንማራቸው ትምህርቶቻችን ላይ ጉዟችን በዋነኝነት የሆነው ራሳችንን ማወቅ ላይ ነው። ስለ ኃጢአት የተማርነው ትምህርት ስለ ኃጢአት አንድም ሰው እንዲያውቅም ጭምር ሊኖረው የሚገባውን ግንዛቤ መጨበጥ የሚያስፈልገው ስለ ራሱ ሊኖረው የሚገባውን መረዳት ይበልጥ ማወቅና መጨመር እንዲችል ነው። ራስን ማወቅ ስለ ራስ ግንዛቤ በይበልጥ መኖር፣ በነገራችን ላይ የቅድስት ቤተክርስቲያናችን አንድ ዋነኛ ትምህርት ብቻ ሳይሆን ከቤተ ክርስቲያን ውጭ ያሉትም አመለካከቶችና እይታዎችም ጭምር የሚንጸባረቅ ነው። በጥንቷ የግሪክ ከተማ ላይ ለአፖሎ በተሰራው የጣዖት አምልኮ ስፍራ ላይ በስድስተኛው መቶ ክፍለ ዘመን ራስህን እወቅ ወይንም ራስህን ተረዳ የሚል ትላልቅ ጽሑፎች እንደነበሩ ይነገር ነበርና ራስን ማወቅ ራስን መረዳትን የመሰለ ትልቅ ጸጋም ወይንም ደግሞ ትልቅ የሆነ እውቀትም ጭምር የለም እና ራስን ማወቅ ታዲያ ወይም ስለ ራስ ሊኖረን የሚገባው መረዳትና ግንዛቤ እንዴት መሆን እንዳለበትም በተወሰነ መልኩ ባለፉት ክፍላቶች ላይ አይተናል። ዛሬም እንደ እግዚአብሔር ፈቃድ ባለን ጊዜና ቆይታ ይህንኑ ነው ለማድረግ የምንሞክረው። አምላካችን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ራሳችንን ማወቅ የሚጀምረውም ሆነ ራስን ማወቅ እንዴት ነው የሚታወቀው ከተባለ ጥያቄው ቀላል ነገር አይደለም። ምክንያቱም ለሰው ራስን ማወቅን የመሰለ ወይም ደግሞ ስለ ራሱ ሊኖረው የሚገባውን ምንም አይነት ነገርን መረዳት የመሰለ በጣም ከባድ ነገር የለም። ለዛ ነው በነገራችን ላይ ሰው ራሱንም ማወቅ በጣም ሊከብደው የሚችል ነገር ስለሆነ፣ ራስን ማወቅ የሆነ ጊዜ ስራ ሳይሆን የዘመናት ጉዞ ነው። አንድ ሰው ራሱንም የሚያውቀውም ለዛ ነው ወይ ረጅም ጊዜ በሕይወት እየኖረ ወይም ደግሞ የቆየ ሲመጣ ስለ ራሱ ጥሩ ግንዛቤ ሊኖረው ይችላል። አለበለዚያ ደግሞ ዙሪያውና አቅራቢያው ላይ ያሉ በደንብ እሱ ጋር ግንኙነት ካላቸው ሰዎች ጋር በሚኖረው በማንኛውም አይነት ንግግሮች፣ ወይም ደግሞ ዲስከሽኖችም ስለ ራሱ ሊኖረው የሚገባውን ወይም ስለ ራሱ መረዳት ይችላል። ከዛ ባለፈ ደግሞ የሰው ትልቁ መረዳቱ ሊመነጭ የሚችለው ከስጋው ወይም ደግሞ ሰው ሊገነዘበውና ሊያየው ከሚችለው እውቀቱ ብቻ ሳይሆን በነፍሱም ጭምር ነውና ከንስሐ አባቶቻችን ጋር የምናደርጋቸው ምክክሮች፣ የምንገባቸው ኑዛዜዎች፣ የምንቀበላቸው ቀኖናዎች፣ ማንኛውም አይነት በነፍሳችን ዙሪያ ላይ ከነፍስ አባቶቻችን ጋር የምናደርጋቸው ግንኙነቶቻችን በሙሉ ስለ ራሳችን እንድናውቅ እንድንረዳ ሊያደርገን የሚችለውንም እውቀት እየጨመረልን ግንዛቤውንም ጭምር እያሳደገልን ሊመጣ ይችላል። ስለዚህ ራስን ማወቅ እንደዚህ አድርገን ስንመለከተው የሆነ ጊዜ ላይ አድርገነውና ፈጽመነው የምንጨርሰው ጉዳይ ሳይሆን በየጊዜያቱ ቀናት እየጨመሩ እኛም ራሳችንን ለመፈለግ በምናደርገው ጥረት ውስጥ እየተረዳ ነው የምንመጣ አንድ የሕይወታችን ጉዞ ነው። ስለዚህ እዚህ ውስጥ እንዴት ነው ኃጢአት የሚገባው ብለን የምንጠይቅ ከሆነ እንግዲህ ኃጢአት በተደጋጋሚ ለማንሳት የሞከርነው ነገር ቢኖር የሰው ልጅ ያለው የዓላማ መሳት ብቻ ሳይሆን የሰው ልጅ ያለው ድሮ ባኩ ወይንም ደግሞ ወደኋላ የቀረበት ነገሮችም ጭምር ነው። አንድ ሰው ወደኋላ የቀረበትን ማንኛውም አይነት ነገሮችን ለማወቅ መሞከሩ ስለ ራሱ ወይም ወደፊት ሊጓዝበት ስለፈለገው አመለካከቶች ወይንም ደግሞ ጉዞዎችም ጭምር ሊረዳው ይችላል። ስለዚህ ራስን ማወቅ እንደ አንድ እንደ ቤተ ክርስቲያን ትምህርት በጣም መሰረታዊ ነገር ነው። የራስን ማወቅ ነገር በቤተ ክርስቲያን ትምህርት ግን ብቻ ሳይሆን በነገራችን ላይ በተለይ አሁን ባለንበትና በተለይ በሀያና በሀያ አንደኛው መቶ ክፍለ ዘመን ላይ በጣም መነቃቃትም ጭምር አለበት በስነ ልቦና ዘርፍ ላይ በሰው አመለካከት እና አስተሳሰብ ላይ ትኩረት አድርገው በሚያጠኑ በሳይንሶች ላይ ሳይካያትሪ ሊሆን ይችላል፣ ሳይኮሎጂ ሊሆን ይችላል። በመሰል አይነት ትምህርት ዘርፎች ላይ በተለይ በሀያንደኛው እና በሀያኛው መቶ ክፍለ ዘመን ላይ በጣም ብዙ ሰዎች ትኩረታቸውን ስቦ ስለ ሰው ማጥናት ስለ ራስ ማወቅ በደንብ ሀሳባቸውን ሰብስቦ ሲያጠኑበት እንመለከታለን እና ያ እንኳን ቤተክርስቲያን ቀርቶ ዓለም ራሱ ስለ ራስ ሊኖር የሚገባን እውቀትና ግንዛቤንም እንደ ቀላል እንደማታየውና ትልቅ ጥበብም ጭምር እንደሆነ የሚያመላክት ነገር ነው። ግን ራስን ወደ ማወቅ ደረጃ ሲመጣ የቤተ ክርስቲያኑ ራስን ማወቅና በዓለም ውስጥ ልንረዳው የሚገባው ራስን ማወቅ ግን ልዩነቶች እንዳሏቸው ማወቅ በጣም አስፈላጊ ነው። ስለ ራስ ማወቅ ዓለም ያላት መረዳት አሁን በየዘመናቱ ስንመለከተው ብዙ ነገሮችን ወደ ኋላ ተመልሰን መልሰን እንድንጠይቅም ጭምር እያስገደደን ያለንበት ጊዜ ላይ እንድንደርስ ምክንያት ሆነናል። ማለትም ራስን ለማወቅና ራስን ፈልጎ ለማግኘት በሚደረጉ ጉዞዎች ላይ ተቀብለናቸው ያሉ እና አውቀናቸው ያሉትንም ነገሮችንም ጭምር መልሰን ጥያቄ ምልክት ውስጥ እንድንከታቸው መልሰን እውነት እንደዛ ያወቅናቸው ነገሮች ራሱ እንደዛ መታወቅ አለባቸው ብለን ራሱ እንድንጠይቅ አስገድደውናል። ለምሳሌ የጾታ ጉዳይ እውነት አሁን ይህንን ምስል የሚያደምጡ ተመልካቾች ወይንም ደግሞ በክርስትናው ዓለም ብቻ ሲሆን ውጭም ጭምር ያሉ ሰዎች ወንድ ነ ሴትነ የሚለውን ጥያቄ ቢጠየቅ እኩል ተመሳሳይ መልስ ሊሰጥ አይችልም። ራሱን አውቆ ወይም ራሱን ማወቅን ገንዘብ ያደረገ ሰው ስለ ጾታው የሚጠየቀውን ጥያቄ የሚመልስበት መንገድ እና ራሱን ማወቅን ወይንም ደግሞ ፈልጎ ማግኘትን ክርስትና ከሆነው እይታና ምልከታ ውጭ ሆኖ ሊፈልገው የሚወጣ ሰው ሊኖረው የሚችለው ግንዛቤ የተለያየ ነው። ስለዚህ አለም ራስን ለማወቅ ራስን ፈልጎ ወይም ፈትሾ በማግኘት ጉዟ ውስጥ ሁሉንም ነገር ድጋሚ ጥያቄ ምልክት ውስጥ እንድንከት አድርጋናለች የምንለው ለዚህ ነው። ጾታችንን ጥያቄ ምልክት ውስጥ እንድንከት የመጣንበትን አመጣጦቻችንን፣ ታሪካችንን፣ ባህላችንን፣ እሴቶቻችንን ተቀብለናቸው እየኖርናቸው ናቸው ያሉትን ማንኛውም አይነት ነገሮችንም ጭምር መልሰን ጥያቄ ምልክት ውስጥ እንድንከተው ያደርገን። ግን እነዛ አመለካከት ራሱ ያላቸው ሰዎች በነገራችን ላይ ለምንድነው ጥያቄውን እንደዛ ለማንሳት የተገደዱት? እውነት ራስን መፈተሽ እና ራስን ፈልጎ ለማግኘት በሚደረግ ጉዞ ውስጥ ያ ነገር ግዴታ መፈተሽና መጠናት አለበት፣ ወይም ደግሞ ጥርጣሬ ውስጥ ይከታሉ ብለን ስንጠይቅ መልሱ ምንድን ነው ሊሆን የሚችለው? የመጀመሪያው እንደዚህ አይነቱን አመለካከት ያላቸው ሰዎች ወይንም ደግሞ ይህንን ሀሳብ የሚያራምዱ ማንኛውም አይነት አካላት ራስን ኮንስትራክት ሊያደርግ የሚችል ወይም ደግሞ ስለራሳችን ሊኖረን የሚገባውን እውቀት የምናገኘው ከራሳችን ብቻ እንዳልሆነ ይናገራል። እርግጥ ነው አንድ ሰው ስለ ራሱ ያለው ማንነቱ ሊኖረው የሚችለው ግንዛቤ ከራሱ ብቻ አይመነጭም። ዙሪያው ላይ ካለው ከአካባቢውም ጭምር ፈቅዶ ወዶ ከሚያደርጋቸውም ሳይወድና ሳይፈቅድ በሚደረጉበትም ነገር ላይ ቅርጽ ሊይዝ ይችላል። ነገር ግን ከዛ ነገሮች ሁሉ ባለፈ ስለ ራሱ ይዟቸው የሚወለዱና ወይንም ደግሞ ይዟቸው ወጥቶ የሚያገኛቸውና ጥያቄ ምልክት ውስጥ ሊያስገባቸው የማይችላቸው ነገሮች ግን አሉ። ቅድም ያላቸው አንዱ ጾታ ነው። ራሱን ችሎ እንደ እግዚአብሔር ፈቃድ አንድ ትምህርት ልንማርበትም እንችላለን እና በዚህ አይነት መንገድ ስንመለከተው የክርስትናው ዓለም ራስን ማወቅ ራስን መፈለግ እንዴት አድርጎን የሚመለከተው ብለን የእውነት እንድንጠይቅ ያደርገናል። ሁሉንም ነገር ብንችል በነገራችን ላይ የምንኖረው እንደ ክርስቲያኖች ወይም ክርስቲያን ተብለን ተጠርተን በቤተ ክርስቲያን ውስጥ እንደመሆናችን ልንረዳባቸው የምንመርጣቸውና የምንፈልጋቸው እይታዎች በተቻለ አቅም እንደ አንድ ክርስቲያን ወይንም ደግሞ መጽሐፍ ቅዱሳችን፣ ቅዱስ ቤተ ክርስቲያናችን እንደምታስተምረን መሆን መቻል አለበት። ስለዚህ የክርስትና እምነት ራስን በመፈለግ ጉዞ ውስጥ ምን አይነት ምልከታን ያለው ተብሎ ሲጠየቅ አንዱ የምናነሳው ጥሩ የሆነ ምሳሌም ስለሆነ በረከቱ ለሁላችን ትድረሰንና ቅዱስ ባስሌዎስ ዘቂሳርያ ነው። ቅዱስ ባስሌዎስ ዘቂሳርያ ራስን ስለመፈለግ ወይንም ደግሞ ራስን ፈልጎ ስለማግኘት በሚደረግ ጉዞ ላይ በጣም አንኳር አንኳር የሆኑ ትምህርቶች ያሉት ነው እና በተለይ የሚታወቅበትና ለዚህ ደግሞ ትምህርት እንደመነሻ አድርገን የምናነሳው ከአንድ በአመለካከቱ አርዮሳዊ ከሆነ መናፍቅ ጋር የመለሳቸው መልሶች ወይንም ደግሞ ንግግሮች ናቸው። ያ አሬዮሳዊ መናፍቅ በጊዜው በነበረበት ጊዜ ላይ ምን አይነት ክህደት አንስቶ ነበረ? ራሱን ከማወቅ ማልፈው እኔ እግዚአብሔርን በደንብ አውቀዋለሁ ክብሪ ግባውና እንደዛ ብሎ አላቆምም። ራሴን ከማውቀው በላይ እንዲሁም እግዚአብሔርን ጠንቅቅ ያውቄው ስለሱ መናገር ይችላለሁ ብሎ ተናግሮ ነበር እና ቅዱስ ባስሌዎ ስለዛ ለተጠየቀው ጥያቄ የሰጠው መልስ የነበረው ምንድ ነው? እንኳን እግዚአብሔርን የማይመረመረውን አምላክ መርምሮ ማወቅና ይሄ እንዲህ ነው ብሎ ለመናገር ቀርቶ አንተ ራስህን ራሱ እንዴት ጠንቀቅ አውቀህ ተረድተህ ብትጨርስ ነው ያንን ነገር ለማድረግ የቻልከው ብሎ መልሶለታል። ሐሳባቸው የሁለቱም ጥያቄውና መልሱ ላይ እንዳለው ብንመለከተው ትኩረት አቅጣጫቸው የቅዱስ ባስሌዮስም ሆነ የዚህ አርዮሳዊ ጠያቂ ራስን ማወቅ ከእግዚአብሔር ጋር እንደሚገናኝ ነው። አርዮሳዊ መናፍቅም ራሱን ማወቅን ከእግዚአብሔር ጋር አገናኝቶታል። ቅዱስ ባስሌዮስም እንዴት የማይመረመረውንና ህሊናት ሊደርሱበት የማይችለውን እግዚአብሔርን መርምሬዋለሁ ትላለህ? እንዴት ራሰን አውቄ ጨርሻለሁ ነው ብሎ ራስን ማወቅ ከእግዚአብሔር ጋርም እሱ ያገናኛል። ስለዚህ የክርስትናው እምነት ራስን በመፈለግና ራስን ፈልጎ በማግኘት ሂደት ውስጥ የሚያምነው ትልቁ እምነት ወይንም ደግሞ የሚቀበለው ትልቅ አስተምህሮ ምንድን ነው? እንደ ቅዱስ ባስልዮስም ትምህርት ከሆነ አንድ ሰው ራሱን ሊያውቅ የሚችለው ራሱን እንዲያውቅ ሊያደርገው የሚችለውን እና የፈጠረውን አምላኩን ለማወቅ በሚሞክረው ልክ ነው። ይሄንን ለእግዚአብሔር አድርገን ለትምህርት ብናሳየው፣ ለምሳሌ እግዚአብሔር የሚታወቀው እንዴት ነው ብሎ አንድ ሰው ሊጠይቅ ይችላል። የእግዚአብሔርን ሕልውናውን በመጠራጠር መኖሩን ባለማወቅ፣ ወይም ደግሞ ጥያቄ ምልክት ውስጥ በማስገባት መኖሩን እንዴት አውቃለሁ ብሎ ለሚጠይቅ ሰው የሚመለስለት መልስ እንዴት ነው ተብሎ ቢጠይቅ እግዚአብሔር መኖሩ የሚታወቀው በስራው ነው። እግዚአብሔር በስራው መኖሩ ይታወቃል፣ በስራው። ስለሱ ልንናገር የምንችላቸውንም ነገሮችንም ጭምር መናገር እንችላለን። ፍቅርን ሲሰጥ ስላየን እግዚአብሔር አምላካችንን ፍቅር ነው ብለን እንናገራለን። ያንንም ደግሞ ምቹ የሆነ ቃል ሆኖልን ወይንም ደግሞ ሁሉን ነገሩን ጠቅልሎ እንደማይጨርሰው ደግሞ እናውቃለን። ስለዚህ እግዚአብሔር በስራው ከታወቀ፣ ሰውም ስለ ራሱ ሊያውቀው የሚችለውን ነገር የሚያውቀው ፈልጎ ሊያገኘው የሚችለውም በስራው ነው እና ይሄ እንደ ቀላል ሊታይ አይችልበት ነገራችን ላይ ጌታችን ኢየሱስ ክርስቶስ ስራ ምን ያክል ስለ ሰው ማንነት ሊናገር እንደሚችል የዮሐንስ ወንጌል ምዕራፍ ስድስት ላይ ያስተማረው ትምህርት ጌታችን ከሰማይ የወረደ መና እርሱ እንደሆነና እርሱ ከሰማይ የወረደው መና እንጀራውን ስጋውን ቢበሉ ቢጠጡ የዘላለም ሕይወት እንዳላቸው ይናገር ነበር እና ይህን ይሰሙ የነበሩ አይሁድ በጣም በሚገርም ሁኔታ ጥያቄ ያነሱበት ነበር እና ጥያቄውን ሲያነሱ ራሳቸውን ሁሌም የአብርሃም ልጆች ነን እያሉ ይናገሩ ነበር እና ክርስቶስ ምን ብሎ ነበር የመለሰላቸው? የአብርሃም ልጆች ብትሆኑ ኖሮ ባወቃችሁኝ ነበር፣ እናንተ ግን የአብርሃም ልጆች አይደላችሁ ማለትና አብርሃም የሚሰራውንም ስራ እንደማይሰሩ ነግሯቸው ነበር። ይሄ በጣም ላነሳነው ነጥብ በነገራችን ላይ ትልቅ ደጋፊ ነጥብ ነው። እሱ ምንድን ነው? ጌታችን ኢየሱስ ክርስቶስ ራሳቸውን የአብርሃም ልጆች ነን ብለው የሚናገሩትን አይሁድ በዘር በመወለዳቸውና እርሱ ካለበት ነገድ በመገኘታቸው የአብርሃም ልጆች እንዲባሉ ብቻ እንደማያስችላቸውና ስራቸው የአብርሃም ልጆች ሊሆኑም ላይሆኑም እንደሚያሳመላክትና እንደሚያሳይ ተናግሯል። ስለዚህ ክርስቶስ በስራው እንዳልኳችሁ እግዚአብሔር በስራው መኖሩንና ስለ ማንነቱ እንድናውቅ እንደሚያደርገን ሁሉ በፈቀደልንና በወደደው መልኩ የሰው ልጅም ራሱን ፈልጎ ሊያገኝ የሚችለው ስለ ራሱም ሊያውቅም ሊታወቅም የሚችለው በስራው ነው። ስለዚህ ስራን እንደ ቀላል ነገር አናየውም። ለዛም ነው ራሳችንን ማወቅ አሁን ላይ ፈልገን ማግኘትን በጣም የከበደን እንድንኖረው በታዘዝ ነው እና ክርስቲያን ተብሎ በተሰጠን ስም ላይ እየተመላለስን ስላልሆነ ራስን ፈልጎ ማግኘት በጣም ከባድ ነው። ራስን ለመፈለግ የምናደርገውም ጉዞም ተቀምጦ ፈልገን ልናገኝበት በምንችለው መንገድ ሳይሆን እኛ ሊስማማንና ወይንም ደግሞ በጠባቡ ባለን አመለካከታችን ልናገኘው በምንችለው መንገድ ነው። ለዛ ነው ብዙ ጊዜ ላይ ሰላምም፣ መረጋጋትም እውነታውንም ጭምር ተቀብሎ የመኖርም አቅሙና ጥንካሬው የማይኖረን እንደ አንድ ክርስቲያን ራሳችንን ፈልገን ለማግኘት የምናደርገው ጉዞ በተለየ መንገድ ስለሆነን ራስን ፈልጎ ለማግኘት ታዲያ ጉዞ ራስን ከማወቅ ጋር የተያያዘ ነው። እግዚአብሔርን በመና ስለ እግዚአብሔር በመማር በማወቅ ውስጥ ራስንም ማወቅም ጭምር ይቻላል ከተባለ እራስን ማወቅ ደግሞ አብሮ የሚያያዘው ከኃጢአት ጋር ነው። ምክንያቱም ማናችንም በዚች ምድር ላይ የምንኖር በሌሎቹ ክፍላትም ሊያንስተነዋል እራሳችንን ጻድቃንን ብለን ልንናገር አንችልም። እንደዛ ብለን መናገራችን ራሱ ጥያቄ ምልክቱ ውስጥ ስለሚያስገባን ማለት ነው። እራሳችንን በደንብ ወይንም ደግሞ በጥልቀት አለማወቃችን በዛ ይታያል። ስለዚህ ሰው ራሱን ማወቁን ሰው ራሱን መረዳቱን ከእግዚአብሔር ጋር ባለው ግንኙነት ይበልጥ እንደሚጠነክር ስለ አምላካችን ስለ ልዑል እግዚአብሔር ለመማር፣ ለማወቅ፣ ለመረዳት የምናደርገው ማናቸውም ጥረቶቻችን ስለኛ ስራዎቹ ነንና እኛም እግዚአብሔር በስራው ይታወቃል አይደል? ያለው ስራዎቹ እኛ ስለሆንን እግዚአብሔርን ለማወቅ በስራው ስንሞክር ከስራዎቹ መካከል የሆን እኛም በዛው ራሳችንን ወደ መፈለግ ፈልጎ ወደ ማግኘት ወደ ማወቅም ደረጃ እንደርሳለን። በዛ ጉዞ ውስጥ ደግሞ ራሳችንን ኃጢአተኛ ሆነን ልናገኘው እንችላለን፣ በድለን ማለት ነው። በዛው ተያያዥ ታዲያ አድርገን የምናነሳው ምንድን ነው? በተደጋጋሚ እንግዲህ እስካሁን ራሳችንን ኃጢአተኛ ነኝ እያል እንናገራለን። ስለዚህ ኃጢአተኛ ስም ነው፣ ራሳችንን ልንጠራበት የመረጥነው መጠሪያ ነው እና ይሄ ስም ራሳችንን በመጥራታችን ውስጥ ደግሞ ያለው መልካም የሆነ መንገድም ወይም መረዳት ክፉ የሆነ መረዳትም ጭምራለሁ። አንዳንዶቻችን ራሳችንን ኃጢአተኛ ነኝ ብለን ወስነን ስንናገር ያልተገባ የሆነ መረዳት ሊኖረን ስለሚችል ከሆንኩኝ አይቀር ወደሚል እና ራሴንም እንደዛ ብዬ ከጠራሁት ለምን ገፍቼበት አልሄድም ወደሚል ደረጃ ያደርሰናል። ምን ለማለት ተፈልጎ ነው? ስም በቤተ ክርስቲያናችን ውስጥ በአራት መንገድ ነው የሚከፈለው። የመጀመሪያው የባህሪ ስም የሚባል አለ። ይሄ የባህሪ ስም አንድ ሰው በተፈጥሮ ወይንም ደግሞ ካለው ከተገኘበት የወጣለት መጠሪያ ሊሆን ይችላል። ባህሪንም ትርጉሙ የአካል መገኛ ስር ነው ተብሎ ነው የሚነገረው። ስለዚህ አሁን የሰው ልጅ ከተገኘበት ባህሪ አንጻር ሊኖረው የሚችለው መጠሪያ ምንድን ነው ቢባል ሰው ነው፣ በግዕዙ ሰብ ከሰባት ነገሮች ውህደት ከሶስቱ የነፍስ ጠባያት ወይም ደግሞ ባህርያት፣ ጠባይ ባህሪ እንደ ሊቃውንተ ቤተክርስቲያን አገላለጽ ስለሚለያይ ነው። ከዛ ባለፈ ደግሞ አራቱ ባህርያተ ስጋ እሳት፣ ውሃ፣ ነፋስ፣ መሬት፣ እነዚህን ስንደምር አብረን ከምናገኘው የአፈጣጠራችን ሁኔታ አንጻር እራሳችንን ሰው እንላለን። ከዛ ባለፈ ሁለተኛው የመጠሪያ ስም የተቀብኦ ስም ነው። የተቀብኦ ስም አንድ ሰው ሲቀባ ሲሾም ሊያገኘው የሚችል ስም ነው። ጳጳስ፣ ዲያቆን፣ ቄስ በቤተክርስቲያን ልነው እንችላለን። በአለማዊ ብንመለከተው ደግሞ ተምሮ ሲጨርስ የሚሰጠው ዶክተር፣ ኢንጂነር፣ ፓይለት ወዘ ተተርፈ ማለት ነው ሊሰጥ ይችላል። ሶስተኛው የተጸውኦ ስም ነው። ተለዋጭ የሆነ ከባህሪ ስም ሌላ ማለት ነው። ለምሳሌ በባህሪ ስም ሁላችንም ሰዎች ብለን ብንጠራ፣ እያንዳንዳችን ለየግለሰብ ያለን ስም ደግሞ የተጸውኦ ስም ይባላል ማለት ነው። አራተኛው ደግሞ የግብር ስም ነው። የግብር ስም ከምንሰራው ስራ አንጻር ተማሪ ሲማር ተማሪ ይባላል። ቆሞ የሚያስተምረው አስተማሪ፣ የሚያርሰው ገበሬ፣ የሚጽፈው ጸሐፊ፣ የሚያነበው አንባቢ ተብሎ እንደሚጠራ ማለት ነው። እነዚህ እያንዳንዱ ስያሜዎች ሲወጡ ወይንም ደግሞ ሲጠሩ ተወክለውም ለአንድ ግለሰብ ለምሳሌ ስናደርገው ስለዛ ነገር ወይም ደግሞ ስለ ስሙን ስለሰጠ ነው ስለዛ ሰው ምን ነገር ሊያሳውቀን ይችላል ከተባለ፣ አንድ ሰው ለሌላው ሰው ስም ሊያወጣ የሚችለው በመጀመሪያ ደረጃ ወይም ያ ስም ምንን ይወክላል ከተባለ ወይም ምን ያሳያል ቢባል፣ የመጀመሪያው አንድ ሰው ስለሌላው ስም ሊያወጣ የሚችለው ወይም ደግሞ ሊጠራው የሚችለው እውነታው እንደዛ ስለሆነ ነው። ለምሳሌ ሲማር ያየነውን ሰው ተማሪ ብንል ስላየነው እውነታ ስለተመለከትነው እውነታ ነው ያ ሰው ተማሪ የተባለው። ሁለተኛ ደግሞ ያ ስም ሊወጣለት የሚችለው ሊሆን ወደሚችልበት ደረጃ ደግሞ እንዲያመላክተውም ጭምር ነው። ለምሳሌ ልጆቻችንን ስታድጊ ዶክተር ነው የምትኙ ስታድግ እንዲህ ነው የምትሆነው ስንል፣ ሆነው አይደለም ያንን ስም የሰጠናቸው። ሆነው ስላየናቸውም አይደለም ያንን ስም የሰጠናቸው። ምን እንዲያረጉ ነው ያንን ስም የሰጠናቸው ብንባል፣ አድገው ወደዛ ደረጃ እንዲሄዱ፣ ስሙ ይዞት የሚመጣው አቅምና ኃይል ስላለ በዛ ውስጥ ማደግ ከፍ ወደ ማለት ያንን እየተመለከቱ ማደግ እንዲችሉ፣ ለዛ ነው። በነገራችን ላይ ስም ማውጣት ላይ በጣም ጥንቃቄ የሚያደርጉት ክርስቲያኖች በቀደመው ዘመንም ላይ ራሱ ለልጆቻቸው ለሚወጡላቸው ስም በተቻለ አቅም ነገ ሊኖሩት የሚችሉትን ነገ አድገው ያንን ስም ከነ ግብሩ ወይም ደግሞ ከነ ስራው አስማምተው ሊይዙት የሚገባውን ስም እንዲያወጡላቸው ያደርጋል። ካልሆነ እንኳን ስማቸው ሊለወጥላቸው ራሱ ይችላል። የሚገርም ነው። አሁን መጽሐፍ ቅዱስን ለሚያነብ ሰው ስያሜ ምን ያክል አቅም እንዳለው ወይንም ደግሞ ትልቅ ትርጉም እንዳለው የምንረዳው ጌታችን ኢየሱስ ክርስቶስ ለመረጣቸው ከተለያዩ ሕይወት ለጠራቸው ሰዎች ሕይወታቸውን ከመለወጡ አስቀድሞ ከጥሪው በኋላ ስማቸውን ሲለውጥላቸው እናያለን። ለምሳሌ አብራምን አብርሃም አለው። ሳውልን ጳውሎስ አለው። ኬፋን ጴጥሮስ አለው፣ አለት አለው ስምዖንን ማለት ነው። እና እነዚህ ነገሮች በሙሉ ከስያሜው መለወጥ ጋር ከሚሰጠው ስያሜያቸው መቀየር ጋር አብሮ እንዲሸከሙት የሚሰጣቸውም ኃላፊነት አለ። አብርሃምን አብርሃም ሲለው አበ ብዙሃን ሊያደርገው የብዙዎች አባት ማለት ነው። ሳውልን ጳውሎስ ሲለው ምርጥ ቃ ሊያደርገው ነው። ስምዖንን ጴጥሮስ አለት ሲለው በሱ በሰጠው ምስክርነት ላይ ቤተክርስቲያኑን ሊያንጽ ስለዚህ ስም ቀላል ነገር አይደለም። በዚህ መነፅርነት ነው አንድ ሰው ራሱን ኃጢአተኛ ነኝ ሲል ወይም ደግሞ ኃጢአተኛ ነህ ሲባል እንዴት አድርጎ ነው መረዳት ያለበት። ስሙ ስለተሰጠው አንድ ሰው እና ራሱንም እንደዛ ብሎ ስለጠራ የተሻለ ኃጢአት ለመስራት ምክንያት ያለው ወይም ደግሞ የሚፈጥርለት የሚመስለው ሰው ካለ በጣም ተሳስቷል። ማንኛውም አይነት በሱስ ውስጥ የሚመላለሱ ሰዎች ራሳቸውን ከዛ ሱስ ነፃ ለማድረግ የሚያልፏቸው የማገገሚያ መንገዶች አሉና አንዱ ከዛ ከማገገሚያ መንገዶች መካከል ራሳቸውን የሆኑትን ነገር ነኝ ብለው እንዲናገሩ ይደረጋሉ። ለምሳሌ ጠጭ ከሆነ እኔ ጠጭ ነኝ እንዲል ይደረጋል። አጫሽ ከሆነ እኔ አጫሽ ነኝ፣ ቁማርተኛ ከሆነ እኔ ቁማርተኛ ነኝ እንዲል ይደረጋል። ያንን አለ ግን ማለት እኔ ጠጭ ነኝ ማለት ጠጭ ነኝ ራሴን ካልኩት አይቀር ስራዬም ይሄ ነውና ልጠጣ ማለት አይደለም። ራሴን ጠጪ ነኝ ብሎ ሲናገር አንድ ሰው ወይም ደግሞ በዚህ ድክመት ውስጥ ያለ ሰው ራሱን ጠጪ እንደሆነ ያውቃል ማለት ስለ ራሱ ጠጪነት ድክመት ተረዳ፣ ወይንም ደግሞ ያለውን ወደኋላ መቅረቱን ተገነዘበ ለማለት ነው። ለዛ ነው ስያሜውን ባልተገባ መንገድ ያልተረዳ ነው። ሰዎች ራሳችንን ኃጢአተኛ ነኝ ስንል ከሆነ አይቀር ብለን ወደ ሌላ መንገድ እንሄዳለን። ራሱን ኃጢአተኛ ነኝ ብሎ ግን ልክ አሁን እኔ ጠጪ ነኝ ያለው ሰው ራሴን እኔ ጠጪ ነኝ ስል እንድጠጣ ምክንያት ፈልጌ ላደርገው እየፈቀድኩኝ ሳይሆን ራሴን እንደዛ ነኝ ብዬ መናገሬ ግን ስለ ራሴ ድክመትና ስለሚኖረኝ ወደኋላ መቅረት ያወቅኩት መረዳቴ ነው ካለ በጣም ጥሩ ነው ማለት ነው። እኛም ራሳችንን ኃጢአተኛ ነኝ ስንል የቀረንበትን ያጎደልነውን ልንክስ የሚያስፈልገውንና ልንሆን ተጠብቆብን ወደኋላ የቀረነውን ማወቃችንን ለመናገር እና ስያሜዎች ላይ በጣም ጥንቃቄ ማድረግ መቻል አለብን። ለዛ ነው በዚህ ዘርፍ ላይ ያሉ ሊቃውንተ ቤተክርስቲያን ሲያስተምሩ አንድ ሰው ራሱን በጣም ኃጢአተኛ ነኝ ኃጢአተኛ ነኝ ሲል በጣም መጠንቀቅ መቻል አለበት ይላል። በጣም ራሱን መጠንቀቅ መቻል አለበት ምክንያቱም ራሱን ኃጢአተኛ ነኝ ብሎ ሲናገር ራሱ የትኛውን ራሱን ነው ኃጢአተኛ ነኝ ብሎ እየተናገረ ያለው ብሎ እንዲጠይቅ ያደርጉታል። ይሄንን ራሱን ኃጢአተኛ ብሎ የሚጠራውን ሰው የትኛውን ራሱን ነው ኃጢአተኛ ነኝ ብሎ እየጠራ ያለው የሚለውን ክፍላችንን በቀጣይ የምንማረው ይሆናል ማለት ነው። አምላካችን ቅዱስ እግዚአብሔር ይህን የሰማነውን ትምህርትን በልቡናችን ሰሌዳን እንዲጽፍልን ሰምተንም መኖር የምንችልበትን ሕይወት እንዲሰጠን አምላካችንም እንዳስተማረን መኖር እንድንችል እርሱ በቸርነቱ ይርዳን። ወስባት ለእግዚአብሔር።